ብዙውን ጊዜ ግን እኛ ሴቶች ለምንድን ነው ራሳችን የምንጠለው? ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላ። እንዴት ነው ሮሞዳን፣ እንዴት እያደረጋችሁ ነው? አብሽሩ ጠንክሩልኝ፣ ዱዓ አድርጉ፣ ዜክር አብዙ። እንሻአላ አይዟችሁ። ሮሞዳን እንግዲህ ይሄድብን ነው፣ ዱዓ አድርጉ ላለሁኝ እኛ ሁላችንም አሁን ላይ ያው ሁላችንም ጾመኛ ነን ማለት እንችላለን እና አብሽሩልን፣ ኢንሻአላ የኔ ወዶች ማለት ነው እና ዛሬ ደግሞ በጣም አጠር ያለች ርዕስ ይዤላችሁ ቀርቤያለሁኝ። ምንድን ነው የሚለው እኛ ሴቶች ብዙን ጊዜ ለምንድን እራሳችንን እንጥላለን በሚል ነው የምንወያየው። አብዛህ እኛ እኛ ሴቶች ሀቂቃ እውነት ለመናገር? እራሳችንን የመጣል ድክመት አለን ማለት ነው። አንዳንዶቹም ደግሞ በጣም በቃ ጎበዝም የሆኑ እህቶች አሉ ማለት ነው። እና ራሳችንን መጣል እንደሌለብን ላስገነዝባችሁ ለወድ ወድጄ ነው እና ወድ የፋሚሊ ቤተሰቦች በቅድሚያ ሁላችሁንም ሳላ መሰግን አላልፍም። ማሻላህ አምስት መቶ አስገብታችሁኛል። ኢንሻላህ ደግሞ ወደ አንድ ሺ እየሄድን ነው ማለት ነው። ሁላችሁም ለምታበረታቱኝ በኮሜንት ማስተያየት ሁላችሁ ነው ከልብ ነው የማመሰግነው የኔ እንቁዎች ማለት ነው። ክበሩልኝ። እና ዛሬ ይዤላችሁ የቀረብኩት ምንድን ነው እኛ ሴቶች ብዙም ጊዜ ራሳችን የመጣል ድክመት ይኖረናል በሚለው ነው። አዎ ትክክል ነው። አብዛኛው ደግሞ ሳናገባ በፊትና ታገባን በኋላ ያለን ፊዚካሊ አንድ አይደለም ማለት ነው። ያ መሆን እንደሌለበት ነው ሀባይቢ ማለት ነው እንዲህ እርስላችሁ በመጀመሪያ ሻወር ከራስ ነው ይባላል ማለት ነው። ራሳችን አነጣር ስንል እንደዚህ ብዙዎች አንዳንዱ አሁን ፊቱም በሜካፕ በምናም ብናም ብዙ የሚያሳምሩን እንደዚያ አሉ። ይሄ ያው ብዙ ባንጠቀም እኛ አይደለም ተቀብተን ሳንቀባ ራሱ ውብነን ማለት ነው። እኛ ሴቶች አልሐምዱሊላ እና ምንድን ነው የምላችሁ ራሳችንን መጣል እንደለለብን ማለት ነው። እንዴት ሰራተኛ እዚህ እንዲህ እየሰራን እንዴት ራሳችንን ልንጠበቅ እንችላለን ልትሉ ትችላላችሁ። ይሄ ሁላችንም ነው፣ ግን ባተቻለን አቅም ለራሳችን ራሳችን መጠበቅ ግድ ነው። አብዛኛም ደግሞ ታገባን ሳናገባ በፊት አያያዛችን እና ታገባን በኋላ አያያዛችን ራሳችንን አንድ አይደለንም። እስኪ ያላጋጠማችሁ ለምን መሆን እንደሌለበት ነው። በእርግጥም ትላለሽ ሲገባ ልጅ መውለድ አለ፣ ማጥባት አለ፣ ምን አለ ወዘተ ብዙ ነገር ሊኖር ይችላል። እዚያን ጊዜ መበሳቀል ምናምን የሚባል አለ። ሆኖም ግን ራሳችን መጠበቅ ግዴታ ነው ማለት ነው። ለማንም ብለን አይደለም፣ እዚህ ጋር ለወንድ ብለን ወይ ደግሞ ለባሌ ብለን አይደለም። ለራሳችን መሆን እንዳለብን ማለት ነው። እና ያው እንደዚሁም ይሄ ጥያቄ አሁን ወንዶች አንዳንድ ጥያቄ የሚያነሱት አለ። ሚስቴክ አገባ ሳላገባ በፊትና ታገባኋት በኋላ ራሷን አጠባበቅ አንድ አይደለም፣ ተቀይራለች የሚል አላጋጥማችሁ? ያ ግን መሆን እንደሌለበት በቃ እኛ ለማንም ብለን ሳይሆን ለራሳችን ብለን ራሳችን መጠበቅ እንዳለብን ማለት ነው ማስገነዝባችሁ እና እኛ ሁልጊዜም እኛ ሴቶች የተመረጥን ውቦች ነን ማለት ነው አልহামዱሊላ ስለዚህ እና ሁላችንም ኢንሻአላህ ራሳችን ማጠበቅ እንዳለብን ብዙዎቻችን ደግሞ ያው ቀደር ላህ ማያሻ ነው ታገባም በኋላ ባሎቻችን እንደዚህ ሌላ ምናምን ሊያውል ሊችል ይችላሉ። ምክንያቱም እንዴት ነቻች ምናምንም የሚለው ማለት ነው። እንደገና ባሌ እኮ እንደዚህ አገባብኝ ምናምን ምናምን ወዘተ ብቻ ያው ወደ ውስጡ ለመግባት አሁን ከላይ ነው፣ አንዳንድ ነገሮች ነው ማስገነዝባችሁ እንገባለን። ሁላችንም ማለት ነው እና ወደ ቤተሰቦቼ ደግሞ ባነጋገሬ ላይ እንደዚህ የማይመቻችሁ ከሆነ እንደዚህም ደግሞ ርዕሱም ደግሞ የማይመቻችሁ ከሆነ እንሻላህ በኮሜንት እንድታሳውቁኝ ማለት ነው። ግና ምንድን ነው ብዙዎቻችን ብዙ ጊዜ ወንዶች መጀመሪያ ያላት ሚስቴ ራሷን አጠባበቅ እና ተገባይ በኋላ እንደውም የልጆች እናትም ከሆነች በኋላ ራሷን አጠባበቅ አንድ አይደለም እያሉ ሌላ ፍላጎት እንዲኖራቸው ያሉ ወንዶች አሉ፣ አንዳንዱ ማለት ነው። አላህ ሙስታምና ይሄ ምንድን ነው? አንደኛ የራሳችን ድክመት ነው ነ ለመናገር በእርግጠኛ ሴቶች ብዙ ነገር ጫና ይኖርብናል። ብዙ ነገር ብዙ ድሮ ላይ ያለን ቅርጽ ከወለድም በኋላ የልጆችና ከሆኑም በኋላ ቅርጻችን ሊበላሽ ይችላል። ሁሉ ነገር ወዘተ መቼም ታውቁታላችሁ፣ እኛ ሴቶች ማለት ነው። በዛን ጊዜ ግን ወንዶች ለምንድን እንደዛ አላገኛትም በሚል ሌላን የመፈለግ እድሉ ከፍ ያለ ነው ማለት ነው። ያ ደግሞ በፍጹም መሆን እንደሌለበት ነው ማስለነዝባችሁ። ሁልጊዜ በቃ እራሳችንን መጠበቅ ግዴታ ነው ማለት ነው። ታገባንም በኋላ ሳናገባም በፊትም ማለት ነው። በዚሁ አጋጣሚ አላህ እንሻአላህ ያ ረቢ ትዳር የሌለን እህቶች የሌላችሁ እህቶች አላህ መልካም ትዳር የወፍቃችሁ፣ ትዳር ያለን እህቶች ደግሞ አላህ ሷሌ የባሎቻችንን ሀቅም እንወጣ አላህ ያድርገን፣ እነሱም የኛን የሚወጡ አላህ ያድርገን እንሻአላህ የታመመ የሚሽርበት ያጣም ያገኝበት ለአገራችን ደግሞ ሰላም፣ ፍቅር፣ አንድነት ዘረኝነት ጠፍቶ ሁላችንም የምንዋደድ ያድርገን ነው የምለው። ወደ ፋሚሊ ቤተሰቦች እና ምንድን ነው የምላችሁ ወደ ርዕስ ስገባ እና ሁላችንም እራሳችን እኛ ሴቶች መጠበቅ እንዳለብን እንደውም አልፎ አልፎ አንዳንዱ መቼም እንሰማለን። ከኔ ይበለን ደግሞ የሚያብራሩቶች ይኖራሉ። እቤት ለመግባት ራሱ ለመግባት ራሱ በጣም የሚከብዳቸው ወንዶች ይኖራሉ። እኔ እንደሰማሁን ማለት ነው። ለምን በቃ እኛ በእርግጥ የልጆች እና ከሆነ በኋላ የስራ ምጫና ሊኖር ይችላል። ብዙ በቃ ወዘተ ሊደራረብብን ይችላል። በዚያን ጊዜ ግን በቃ ባለን ሰዓት በምንችለው አቅም እራሳችንን በቃ ሁሉን ነገር መጠበቅ እንዳለብን ላስገነዝባችሁ ነው ውዶቼ ማለት ነው። እና እንሻላህ የአሁን ላይ ሮመዳኑ ስለሆነ እንሻላህ በቀጣይ ጥሩ ጥሩ ቢሉ ለእህቶቼ ይጠቅማቸዋል። ከራሴ ጀምሮ ይጠቅመኛል። ከሌሎቹ ትምህርት እንደወሰድኩት ለእናንተ ለማካፈል ቤዝኔላ እመጣለሁ ማለት ነው። በዚሁ አጋጣሚ ደግሞ ሁላችሁንም ክበሩልኝ። ኢንሻላህ ሁላችንም አድገን ውጤታማ ሆነን አለ አይደለም ከታያሉ ያሉቶችን ደግሞ እኛም ወደፊት ይዘን ውጤታማ ምንሆን ያደርገን ላለሁ የእኔ ወዶች ማለት ነው። ሁላችሁንም አመሰግናለሁ። ክበሩልኝ እና ስራውንም አላ ያቅልልልን ያቅልልላችሁ እላለሁ።